ሰላም፣ እንዴት ናችሁ? ደና ናችሁ ወይ? ሳምራይት ነኝ። እንግሊዘኛ የቲጄ ልማር ቋንቋ እንዴት ልማር ብላችሁ ለምታስቡ እህት ወንድሞቼ እንዴት አላችሁ? እኔ በጣም ደህና ነኝ። እንዳልኳችሁ ፈረንሳይኛን ስማር የተለያዩ ሜትዶችን ተጠቅሜያለሁ። ኢትዮጵያ ውስጥ የትም ሳልሄድ ፈረንሳይኛን ለማውራት የቻልኩት የተለያዩ ሜትዶችን በመጠቀም ነው ማለት ነው። እኔ ፈረንሳይኛን ኢትዮጵያ ውስጥ የትም ሀገር ሳልሄድ በመማር ብቻ እንዴት መናገር እንደቻልኩኝ እንዴት በኮንፊደንስ ማውራት ና በዛ ቋንቋ ላይ መስራት እንደቻልኩኝ፣ እንደምታውቁት ኢትዮጵያ ውስጥ ብቻ ነው ማለት ነው። ስለዚህ እኔ ምንን ተጠቅሜ ነው ፈረንሳይኛ ቋንቋን የተማገር ሳሌድ መማር እየጀመርኩት እየተማርኩት ና ውጤታማ ሆንኩት የሚለውን ያ ማለት ቋንቋ ሁልጊዜም እንደምትማሩ ነው። ሁልጊዜም ፐርፌክት ሆኛለሁ ብላችሁ የምታቆሙት ነገር አይደለም። ሌ ብላችሁ ሁልጊዜም እያሳደጋችሁ ነው የምትሄዱት። ግን እንግሊዝኛ ላይ ፈረንሳይኛ ላይ ፎከስ በማድረጌ እንግሊዝኛ ቋንቋን በደንብ የማወራ ሰው አይደለውም። ስለዚህ አሁን ወደ እንግሊዝኛ ተመልሻለሁ። ስለዚህ እንግሊዝኛ ቋንቋን ልክ ፈረንሳይኛ እንደ ተማርኩት ፈረንሳይኛ ቋንቋን ለማወቅ ለማወቅ ወይም በዛ ቋንቋ ላይ ፐርፌክት ለመሆን በዛ ቋንቋ ላይ ጥሩ ኮሚኒኬሽን ስኪል እንዲኖረኝ ያደረግኩበትን ሜትድ ተጠቅሜ እንግሊዝኛ ላይም አፕላይ እያረግኩኝ እንግሊዝኛ ቋንቋን እየተማርኩ ይገኛለሁ። ስለዚህ ቋንቋ መማር ብቻ ሳይሆን ቋንቋ ግራማቲካል ህጎችን ወይም ሩሎችን ማወቅ ብቻ ሳይሆን ቋንቋ አራቱንም ስኪሎች ማዳበር አለባችሁ ያ ማለት መጻፍ መናገር ኦኬ መስማትና ማንበብ ማለት ነው አንበቡ በመረዳት ስለዚህ ይሄን አራቱን ስኪሎች አንድ ላይ በምታስኬዱበት ጊዜ በዛ ቋንቋ ላይ ፐርፌክት መሆን ነው በዛ ቋንቋ ላይ የተሻለ ኮሚኒኬሽን የተሻለ እውቀት እንዲኖራችሁ ያደርጋል ማለት ነው ስለዚህ ቋንቋ ማወቅ ጥሩ ነው። መስማት መቻል ጥሩ ነው። ማንበብ ጥሩ ነው። ማንበብ መቻል ጥሩ ነው። ወይም ግራማቲካሊ ኮሬክት መሆን በጣም ቆንጆ ነው። ግን ደግሞ ፕራክቲካሊ ካላወራንበት፣ ኮሚኒኬት ማድረግ ካልቻልንበት፣ መስማትና ሰምተን የተረዳነውን ነገር ደግሞ መመለስና ቋንቋ እንደምታውቁት የኮሚኒኬሽን ኮሚኒኬሽን ነው። ኦኬ የኮሚኒኬሽን ቱል ነው። ስለዚህ ቋንቋ ደግሞ ኮሚኒኬሽን ደግሞ መግባባት ካልቻላችሁ ኮሚኒኬሽን አይባልም ማለት ነው። ስለዚህ መረዳት ብቻ ሳይሆን አንብቦ መረዳት ብቻ ሳይሆን ሰዎቹ የሚናገሩትን መረዳት መቻል ብቻ ሳይሆን፣ እንዴት ነው ከሰዎች ጋር ኮሚኒኬት ማድረግ የምችለው የሚለውን ነገር መጠየቅ ያስፈልጋል። ስለዚህ እንደነገርኳችሁ እኔ ወደ እንግሊዝኛ ቋንቋ ተመልሻለሁ አሁን አራተኛ ቀኔ ነው። ፕራክቲስ ሳደርግ ልሳሳት እችላለሁ። ምናምን ግን አንድን ቋንቋ ለመቻል ግዴታ መሳሳትም አለባችሁ። ተሳስታችሁ ደግሞ ያንን ስህተት ድጋሚ እንዳትደግሙት በደንብ ሞቲቬትድ ሆናችሁ እንድትማሩ ይገፋፋችኋል ማለት ነው። ስለዚህ ብዙዎቻችሁ እኔ ፈረንሳይ ውስጥ ነው የምኖረው እንግሊዝኛ፣ ፈረንሳይኛ ብዙ ማውራት አልችልም፣ ይከብዳል ምናምን ለምትሉኝ የምትማሩበትን መንገድ ማስተካከል ነው። በተማራችሁት ብቻ እንዳልኳችሁ ምንም ለውጥ ለታመጡ ትችላላችሁ ማለት ነው ኮሚኒኬሽን እስኪላችሁ ላይ ስለዚህ ስፒኪንግ ስኪላችሁ ላይ ማውራት ላይ ማለት ነው። ስለዚህ ማድረግ ያለባችሁ ምንድን ነው? ሁልጊዜም የተማራችሁትን ነገር መጠቀም እስክትችሉት የተማራችሁትን ነገር ቃላቶችን ሊሆን ይችላል፣ የግራመር ሩሎችን ሊሆን ይችላል፣ መጠቀም እስክትችሉ ድረስ ፕራክቲስ ማድረግ ግዴታ ነው። ስለዚህ እኔ ደግሞ እንግሊዘኛ ላይ ልክ እንደናንተ ወይም ማንኛውም ሰው እንደሚለው መረዳት እችላለሁ፣ መጻፍ እሻላለሁ አንብቦ መረዳት በጣም እሻላለው ወይም ቆንጆ ነው። ግን ማውራቱ ላይ ሲመጣ ውስጤ ላይ ያለውና አውጥቼ የምናገረው ይጠፋብኛል ማለት ነው። ኦኬ ሰው ሳስበው በጣም ቆንጆ አረፍተ ነገር መሰርታለሁ፣ በጣም ቆንጆ ለመናገር አስባለሁ፣ ብቻዬን ስሆን ወይ ከሰው ፊት ወይ ፕሬዘንት ሳረግ ወይም ደግሞ አውጥቼ ከሰዎች ጋር ኮሚኒኬት ለማድረግ ሲሞክር ግን በቃ የት እንደሄደ ይጠፋል ማለት ነው። ስለዚህ ምን ለማድረግ ወሰንኩኝ ፈረንሳይኛ ስማር የተጠቀምኳቸውን መንገዶች ሜቴዶች ተጠቅሜ እንግሊዝኛ ጎበዝ መሆን እንዳለብኝ እንግሊዝኛ ማውራት መቻል እንዳለብኝ ተረዳውኝ እና ደግሞ በተለያዩ የስራ መስኮች ላይ ያጋጠሙኝ እንግሊዝኛ ቋንቋ አለመቻሌ ትንሽ ኮንፊደንሴን ዝቅ ሲያደርገው አየውኝ እና ለምን ሰው አሁን ሰዓቱ ነው ብዬ እንግሊዘኛ ላይ በደንብ ፎከስ እያደረግኩኝ ነው። ሶ አሁን አራተኛ ቀኔ ነው ኮሚኒኬት ወይም ፕራክቲስ ወይም ይሄኛው በጣም እንዳላረዝምባችሁ ሌላ ቶፒክ እንዳላደርገው ብቻ ግን እንግሊዝኛ ቋንቋ ለመማር የማደርገውን ጥረት ተመልከቱ። እናንተንም ሞቲቬትድ እንደሚያደርጋችሁ ሞቲቬት እንደሚያደርጋችሁ አልጠራጠርም። ስለዚህ የምችለው ነገር ምንድን ነው? እንደኔ እንግሊዝኛ ፕራክቲስ ለማድረግ ወደ ኤፕሶድ ኑ፣ ተቀላቀሉን። ሰው አብረን ፕራክቲስ እናድርጋለን። ሄሎ